ነበር። መረጃ የተሰራጨውም ጥቂት የማይባሉ ሚዲያዎች ደግሞ ምንጮቻቸውን በግልጽ ባያሳውቁም ወጣቷ በድምፃዊው ሳትገደል አይቀርም የሚል መላምታቸውን በስፋት እያሰራጨውም ይገኛሉ። እናንተ ማጣራት ሙከራ ያደረገች ሲሆን ሞዴል ቀነኒ አዱኛ ህይወቷ የማለፉ ምክንያት የሆነው ክስተት ከተከሰተ በኋላ ገብታበት ከነበረው ሆስፒታልም መረጃዎችን ለማግኘት ሞክረናል። በዚህ የመረጃ ሰዓታችን ያካተት ነው ሲሆን ፖሊስና ቤተሰብ ስለ ጉዳዩ ምን አሉ የሚል የሚለውን ጠይቀን የሰማነውን ከመረጃው ጋር አካተናል። የሞዴሏ ትክክለኛ ያልፈት ምክንያት ምንድን ነው? ድምፃዊውስ ስለምን ከቀነኒ አሟሟት ጋር በተያያዘ ስሙ በስፋት ሊነሳ ቻለም? ከህንፃው ላይ ከመውደቋ በፊት በምን አይነት ሁኔታ ላይ ነበረችም? ከክስተቱ በኋላ በሆስፒታል የነበረው ሁናቴስ ምን? የጠየቀቻቸው መረጃዎች ለማጠናከር የሞከረችባቸው ሀሳቦች ናቸው። እና ሰአቱን ጠብቆ በዝርዝር ውድና የተከበራቸው የዜት ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝ ትርፍርፍ ይበልልኝ። መግቢያ ላይ እንደሰማችሁት እና እንዳያችሁት እንግዲህ መግቢያ ላይ አሰምቻችኋለሁ። በሆስፒታል ውስጥ የነበረውን ነገር እንግዲህ ወንድማችን ጠይቆ ከዶክተሮቹና ከሆስፒታሉ መረጃ ወስዷል ማለት ነው። እሱንም አስገባላችኋለሁ። ቪዲዮን በትዕግስት አዳምጡት ማለት ነው። ምን አለ ምን አለ ብላችሁ ኮሜንት ላይ ምጽፎ አላችሁ እያንሸራተታችሁ ስለምታዩት ነው። ቪዲዮን እስከ መጨረሻ ካያችሁ ሙሉ ሀሳቡን ትወስዳላችሁ ማለት ነው። እና በጣም ያሳዝናል ማለት ነው። እንግዲህ ዶክተሮቹም ያው የመለሱት ትክክለኛ መልስ ነው የመለሱት ማለት ነው። እውነት ነው፣ መረጃ ዝም ብሎ አይወጥም ማለት ነው። እንግዲህ የተወሰነ ተናግረዋሉ ማለት ነው ዶክተሮቹ ያው መረጃ ዘመ ብለን አናውጣ። ለፖሊስ ነው ሁሉንም መረጃ ማንትን መስጠት ያለብን፣ ሙሉ መረጃ ማውጣት ከዚህ የበለጠ አይጠበቅብንም ብለዋል። የተወሰነ ነገር የተነጋገሩትን አሰማችኋለሁ ማለት ነው አሰማችኋለሁ ማለት ነው። እና በጣም ያሳዝናል እንግዲህ ስለ ሷ አሟሟት። እንግዲህ ዶክተሩስ ምን አለ? ዶክተሮቹ ምን አሉ? የሆስፒታሉ ባለቤቶች ምንድን ነው ያሉት? ሆስፒታል ውስጥስ ምን ተፈጥሮ ነበረ የሚለውን ከወንድማችን አንደበት እና ከዶክተር አንደበት እስከ መጨረሻ ካዳመጣችሁ ሁሉንም ትወስዳላችሁ። እንዲሁም ደግሞ የቀነኒ አባትና አንዱ አለም ለምን ተደባደቡ የሚለውን ቅድም በለቀኩላችሁ ቪዲዮ ላይ ካላያችሁት ማለት ነው ገብታችሁ እዚጋ ማየት ትችላላችሁ። እዚጋ ጋር ማስገብችላችኋለሁ። እንግዲህ በቀብር ስነስርዓት ላይ አባት ቅጥል ረርድብን ብለው አንዱ አለምን ሲደበድቡት የሚያሳይ ቪዲዮ ነው የወጣው ማለት ነው። በጣም ያሳዝናል። አባት በጣም ተቃጥለዋል። እንግዲህ አንዷ ለምን እየደበደቡት ነው የሚያሳየው ቪዲዮ ቪዲዮውን እዩት ማለት ነው። በጣም ያሳዝናል። አባት ርር ብለዋል። እስከ መጨረሻ ካያችሁ ሁሉንም ነገር ትረዱታላችሁ ማለት ነው። ትክክለኛና እውነተኛ መረጃ በቪዲዮ አስደግፌ ነው ይላችሁ መመጣው እኔ ከጭንቅላቴ እየፈለሰፍኩ አልመጣም። ስለዚህ አትሳደቡ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ፍትህ ለእህታችን ማለት እንዳትረሱ። እህታችን ፍትህ ያስፈልጋታል። ብዙ አጠራጣሪ ነገሮችም እየተሰማ ነው ያለው። ይህ ነገር እንግዲህ በዛም አለ በዚህም እህታችን በሰው እጅ እንደ ህይወቷ እንዳለፈ ነው እያሳየ ያለው መረጃዎች በአጠቃላይ እየወጡ ያሉት ማለት ነው። በአንድም በሌላም ሆነ በእህትዮውም ሆነ በአንዱ አለም ባይታወቅም ብቻ ብዙዎች ሌላም ሌላም እያሉ ነው። ጓደኛ በጓደኛዋ ነው በሱ ነውም እየተባለ ነው ያው እሷ እንግዲህ፣ ህይወቱ አልፎ የተገኘው እቤት ውስጥ ነው። ስለዚህ የሌላን ከቤት ውጭ ያሉ ሰዎችን ስማቸውን ባናነሳ ብዬ አስባለሁ ማለት ነው። እዚህ ጋር እየሰማሁት ያለሁት ሌላ ነው። ነገሩና ችግሩ የተፈጠረው እቤት ውስጥ ነው። ስለዚህ እስከ መጨረሻ እዩትና እኔ መጨረሻ ላይ ደግሞ እገባለሁ። ሀሳብ አስተያየታችሁን ስጡ። አዳምጡት እስኪ እኔ እዚህ ጋር ልሰናበታችሁ፣ በኋላ ላይ እገባለሁ መጨረሻ ላይ ደግሞ እንግዲህ እኛ ከዚህ በላይ መረጃ ማውጣት አንችልም፣ ከስራም ያስቀጣናል ብለው የተወሰኑ መረጃዎችን ብቻ ነው የተናገሩት። ምክንያቱም ሙሉ መረጃ መናገር አልፈለጉም፣ እነሱም ከስራቸው ያባራቸዋል ማለት ነው። ስለዚህ የተወሰነውን ነገር ተናግረዋሉ። እነሱ ጋር ስደርስ የነበረው ነገር ህይወት አላት የላትም የሚለውንም ተናግረዋል። ሲቀጥል ደግሞ ምን አስተጎዳ ምንድን ነው የሚለው የምርመራ ውጤት ምናምን ያው ቀንጨብ ቀንጨብ አድርገዋሉ ሙሉ ለሙሉ አልተናገሩም ማለት ነው ማለት እነሱንም ዋጋ ያስከፍላቸዋል ሁሉንም ሚስጥር በማውጣት ማለት ነው እና በስልኬ ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍረፍ ይበልልኝ። ዛሬም ደግሞ በአዲስ መረጃ መጥተናል። እንግዲህ መግቢያ ላይ እንዳያችሁት ማለት ነው፣ ማንም ያላየው ማንም የሰማው አዳዲስ ነገሮች እየወጡ ናቸው ያሉት፣ በጣም በሚያሳዝን ሁኔታ ማለት ነው። ሰላማችሁ ብዝት ትርፍረፍ ይበልልኝ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እዚህ ጋር እንግዲህ መግቢያ ላይ አይታችኋል ማለት ነው። በቀብር ስነስርዓት ላይ ምን ተከሰተ የሚለውን እንግዲህ አንዱ አለም እና አባትየው ማለት ነው። እዚህ ጋር የምታዩት አንዱ አለም ነው። ይኸው አባትየው በፖሊስ እየተያዙ ነው ማለት ነው። አንዱ አለምን እንዲደበድቡት ማለት ነው እንግዲህ ዘለው ካልደበደብኩት እያሉ ያሳያል ማለት ነው። አባት በጣም ተቃጥለዋል፣ ተናደዋሉ። ፖሊሶቹም አንዱ አለም ከፊት ለፊታቸው አለ። ይኸው ፖሊሶቹም ከበው፣ ሰዎችም ድምጽም አለ። ያው አላስገባውትም ድምጹን እና በጣም ነው የሚንጫጩ፣ ተውተው ይላሉ አባት ይኸው ያዙኝ ልቀቁኝ እያሉ ነው አንዷ አለምን ለመደብደብ ማለት ነው። በፖሊስ በህዝብ ተከበዋል። እንዲሁም የቀነኒ እህት አባት አባትየውን ይዛልክ፣ ተመልከቷት። ሻሿ የሚታየው እህት የውናት ይኸው አባት እንዲህ የተያዙ ነው። አንዷ አለምን ካልደበደብኩኝ ልጄ በፍጹም ራሷን አታጠፋም ገድሏት ነው በማለት ማለት ነው። ቀብር ስነስርአት ላይ እንግዲህ በጣም ተቀውጠዋል ማለት ነው። ያሳዝናል። አባት እንዴት እርር እንዳሉ አንጀታቸው ያስታውቃል፣ ከአነጋገራቸውም ይታወቃል። እንግዲህ ሲናገሩ ማየታቸው እዚህ ጋር ታያላችሁ። ፖሊሶቹ ይዘዋቸዋል ማለት ነው እሳቸውን። እሱ ከፊት ለፊት አለ። አባት ካልደበደብኩ እያሉ ነው፣ ህዝብ እየታገለ ነው። እናትም ከኋላ አሉ። የቀነኒ እናት ከኋላ ሰውየውን እየጎተቱ ነው። ሻሿ የሚታየው ደግሞ እህቷ ናት። እሷም እየያዙ ነው። ፖሊሶቹም እንግዲህ እንደምታያቸው አንዱ አለም ከፊት ለፊት አለ። እሱን ዘለው በሰው መካከል ላይ እሱን ሊመቱት ማለት ነው። እየታገሉ ነው ያሉት ህዝብና ፖሊስ ደግሞ እሱንና እሳቸውን እየለየ ነው ያለ። ደግሞ ይኸው ተመልከቱ፣ ሰው እያሉ ነው። በጣም በጣም ነው የሚያሳዝነው። እና ድምጽ በጣም አለ ማለት ነው። በጣም ነው የሚንጫጩት እዚህ ጋር በቃ በጣም ተቃጥለዋል አባት ማለት ነው። አዎ ያቃጥላል፣ ቀላል ያቃጥላል እንዴ! አስባችሁታል። ምንም ያልሆነች ልጃቸው እንደዚህ እንደ ድንገት ሞተች እራሷን ወረወረች ሲባል የማይታመን ነገር ሲደረግ በፍጹም እንኳን ለአባት ለሌላም እንደውም ትግስተኛ ናቸው ማለት ይቻላል ማለት ነው። የኔ አባት ያሳዝናል በጣም እና በጣም ነው የሚያሳዝነው። እንግዲህ ይሄ የተከሰተው የት ነው ካላችሁ በመቀበሩ ሰዓት ላይ ነው ማለት ነው። እና በእሳቸው አይፈረድም፣ ምክንያቱም ለምንድነው ነው አይፈረደው እውነት ነው ልጃቸው ናት፣ በዛ ላይ በድንገተኛ ሞት ነው። እንዴት እንደተቃጠሉ እንዴት እርር እንዳሉ። እስካሁን ድረስ ግን ሚዲያ ላይ ወጥተው በቢቢሲ ብቻ በኦሮሚያ ፕሮግራም ተጠየቁ። ከዛ በኋላ ማንም የጠየቃቸው የለም። እስካሁን የትኛውም ጋዜጠኛ ሂዶ እሳቸውን ኢንተርቪው ያደረገ እስካሁኗ ሰዓት ሰው የለም ማለት ነው። በጣም ያሳዝናል። የቀነኒ አማማት እውነት ለመናገር ከሆነ እርር ነው የሚያደርገው አባት ይሄም ማድረግ አይደለም ሌላ ነገርም ቢያደርጉስ እንግዲህ፣ ፖሊሶቹም እሳቸውን እያያዙ ናቸው። በዚህ መካከል ላይ ማለት ነው በጣም ነው የሚንጫጩት፣ በጣም ነው ድምጽ ያለው በቃ እና አንዱ አለም ከፊት ለፊት ነው። እሱን ወደፊት ፖሊሶቹ ወደዛ ይጎትታሉ፣ አባትየውን ወደኋላ ይጎትታሉ። ህዝቡ ተሰብስቦ ያው እንዳያችሁት ማለት ነው በጣም በሚያሳዝን ሁኔታ አባት ይሄን በማድረጋቸው በጣም ተናደዋል። አደለም አባት እውነት እውነት ሀቅ ከተናገርን እችን የመሰለች ቆንጆ የተማረች ብዙ እድል ብዙ ነገር ያላት ገና ወጣት የ ሀያ አራት አመት ወጣት ምንም ያላየች ገና እንዲህ አይነቷን ቅጥፍ ሲደረግባችሁ በድንገት ምን እንደሚሰማችሁ ውስጣችሁ ስሜት ሊኖር ይችላል። በሆነ አደጋ ከቤተሰብ አካላችሁ የሞተባችሁ ሰዎች ምን አክል። በዛ ላይ ከአባቷ ጋር ያላት ቅርብርብነት ልነግራችሁ አልችልም። እንደምታዩት ሴት ልጅ ደግሞ በአብዛኛው አባቷን በጣም ነው የምትወደው። ቀነኒ እንግዲህ ከአባቷ ጋር በቪዲዮ አይተናል፣ በፎቶ አይተናል፣ በተለያየ እንደ ወንድምና እንደ እህት እንጂ አባትና ልጅ አይመስሉም። በተለያየ ቪዲዮ ላይ እንደምናያቸው ማለት ነው ማለት ያላቸው ፍቅርና ቅርብርብነት ከእናቷም ከአባቷም ጋር የተለየ ነው ሚዲያ ላይ ስለምትለቃቸው ማለት ነው። እና ይህን አክል እንደዚህ እኔ እንጃ እኔ ራሱ አላምንም። እኔ አሁን ላይ በተለይ በጣም መጠራጠር ጀምሬ ያለው ማለትም ብዙ ብዙ ነገሮች መረጃዎች እየወጡ ስላሉ ይሄ ነገር እውነት እንደተባለው እንደዛ ስትማርር ስትቃጠል የነበረችበትን ህይወት እስከ መጨረሻው አደረገችው እልና ሚሴጇን ከሰማ በኋላ መልሼ ደግሞ አታደርገውም የሚለውንም ደግሞ እላለው ማለት ነው። እና አሁን ፖሊስ በደንብ አጣርቶ ማውጣት አለበት ይሄን ነገር ማለት ነው። ምክንያቱም አባት ለምንድን ነው ግን ያልተጠየቁት? ይሄ ለእናንተ ጥያቄ አልሆነባችሁ? እንዴት አባት እናት ለምንድነው ሚዲያ ላይ ቀርበው ስለ ልጃቸው ለምን አልተጠየቁም? ለምን አልተዘገበም? ማለት እነሱ እየሰሙት የሚያውቁት ሚስጥር ሊኖር ይችላል። እናትም ያሉት በፍጹም ልጄ ሲዛትባት ነበረ፣ ብዙ ነገር ነበረባት። በፍጹም ልጄ ራሷን አታጠፋም፣ ይሄን ነገር አታደርገውም ብለዋሉ ማለት ነው። እናትየው በቀብሩ ላይ ማለት ነው፣ አታደርገውም። አባትም አታደርገውም፣ ልጄ እንደዚህ አይነት ተርካሻ ስራ አታደርግም እንዲህ አይነት ነገሮችን በፍጹም ነው ያሉት። ብዙዎቹ እንደዛ ነው ያሉት። በዛ ላይ ደግሞ የሚያቃጥልና የሚያናድድ ደግሞ እርጉዝናት የሚባለው ነገር አሰባችሁት፣ ሁለት ነብስ በጣም ርር ቅጥል ነው የሚያደርገው ብዙ ነገሮችን እና ቤተሰቦቿ እንግዲህ እንዳሉት ከሌሊቱ ስድስት ሰአት ወንድሟ ከሌሊቱ ስድስት ሰዓት ተደዋውለን ስለ ስራ ጉዳይ አውርተናል። እንግዲህ አስቡት ከዛ በኋላ እሷ ወደቀች የተባለው አስር ሰዓት ወንድሟን ካወራች ከአራት ሰዓት በኋላ ላይ ምን ገጠማት? እውነት እንደተባለው ሰክሮ መጥቶ ነው እንደዚህ ያደረጋት ወይስ ምንድን ነው? ከዛም ደግሞ ሲቀጥል ደግሞ ብዙም የሚያጠራጥር ነገር እየተፈጠረ ነው አሁን ላይ ያለው ማለት ነው። ይህ ወደቀች የተባለው አስር ሰዓት ከሌሊቱ ጎረቤት አላየም አልሰማም እንዴት የሆነ ነገር ከፎቅ እኮ ሀይላንድ እንኳን ስትወረውሩ ድምፅ አለው ኳ ብሎ ሲጮህ ጊዜ ሀይላንድ። እንደገና ደግሞ እርግቦች ራሱ ሲሞቱና ሲወድቁ በጣም ድምፅ አለው። አደለ እንዴ? ከፎቅ ላይ አይደለም ሰውን የሚያክል ግዙፍ ነገር ማለት ነው። አስቡት ከአምስተኛ ማለት ነው ሲወድቅ፣ ይቅርና እኔ ያሁን ለምሳሌ አራተኛ ፎቅ ላይ ነው ያለሁት። ከዚህ የሆነ ሃይላንድ ነገር ምናምን ሰዎች ሲጥሉ በጣም ይሰማል። ምንድነው የወደቀ ብዬ በመስኮት ከፍቼ ሳይ ሃይላንድ ምናምን ነው ልጆች ሲወረውሩ፣ በመስኮት ሌላ ልጆች ማለት ነው እንሰማለን። ታች መሬት ላይ ያለውን ማለት ነው በጣም ነው የሚሰማ። እንዴት የሁሉ ነገር ተደበቀ? እና ብዙ አጠራጣሪ ነገሮች እየተገኙ ናቸው ያሉት። ብቻ አላቅም፣ ፈጣሪ ይሄን ነገር ይፍታው። ምን አይነት እንቆቅልሽ እንደሆነ እንግዲህ እችን አስር ቀን የቀረን እችን አስር ቀን እንግዲህ እስኪ እናያለን ከአስር ቀን በኋላ ምን እንደሚፈጠር ማለት ነው። አባትም ስላሟሟቷ ላናግረው አንዷ፣ ለምን ላናግረው ፈልጋለው ብለዋል። ስለዚህ ቢገናኙ ምን ይፈጠራል ብላችሁ ታስባላችሁ? እንደዚህ ራሱ በቀብሩ ላይ አስቡ፣ አባት እንደ ነብር እየዘለሉ እሱን ካልደበደብኩ እያሉ ባሉበት ርር ባሉበት፣ ጭራሻ አጠገብ ላጠገብ ቁጭ ብለው ቃል ይመላለሳሉ ብዬ አላስብም። ይሁን እንጂ ግን የአዲስ አበባ ፖሊስ አባትየውን በደንብ መጠየቅ አለበት። ማለት ስለ ልጃቸው ልጃቸው ምን አይነት ልጅ ናት? እንዴት ናት? ማለት ምን አይነት ስላችሁ፣ ባህሪያችሁ፣ ምናችሁ ሳይሆን፣ አለ አንዳንድ ሰው እቅድ አለው አደለ? የሆነ ነገር አለው። በፍጹም የፎቶ ቤቱም ልጅ እንዳለም እሱም በፍጹም ብሏል። በፍጹም እንዲህ አይነት ነገር መታደርግ አይደለችም። ፍጹም ደስተኛ ናት። ምንም እንግዲህ በዛን ሰዓት እሱ ጋር ደግሞ እስከ አስር ሰዓት አብራው ነበረች። ወንድሟ ጋ እስከ ሌሊቱ ስድስት ሰዓት ስልክ ተደዋውለዋል። ወንድም እየው እንዳለ በስራ ጉዳይ ተደዋውለን ከሌሊቱ ከምሽቱ በኢትዮጵያ ስድስት ሰዓት አስቡት። ከዛ በኋላ ነው እንግዲህ ምን ተፈጠረ? በአራት ሰዓት ልዩነት ውስጥ ምንድን የተፈጠረ እንዴ? በጣም ብዙ አወዛጋቢ ነገር አለ። በፍጹም ቀነኔ ይህን ነገር አድርገው አይደለም የሆነ ነገር አለ ከጀርባ አላቅም፣ ወይ እህትዮም ትሁን ምንም ይሁን ብቻ በአንድም በሌላም ህይወቷ በሰው እጅ ነው የጠፋ ቀነኔ ማለት ይቻላል። እና በጣም የሚያሳዝን በጣም ልብ የሚሰብር አሟሟት ነው። ነፍስ ይማር።